እኔ አንድ ተአምራት ልንገራችሁ። በዚህ በዓለም አቀፍ ታላቅ መጽሔት ላይ የወጣ ተአምራት ልንገራችሁ። እየሰማችሁኝ ነው? ለእኔ አትታዩኝም፣ ትስሙኝ አትስሙኝ አላውቅም። አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ በአረቡ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር፣ ሊባኖስ ይመስለኛል፣ የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ባለበት ድንቅ ድንቅ ታምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስዕለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ይህ ሰው ወደዛች ሀገር እጅግ ባለጸጋ ነው። ልጅ ሰጠው ዘንድ ለመማጸን ወደዛች አገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተ ክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽ ሁለት መቶ ሺህ ዶላር ይዤ እመጣለሁ ይልና ይሳላል። እጅግ ባለጠጋ ሰው። ከዓመት ከምናምን በኋላ የተወደደች ማርያ ስዕለቱን ፈጸመችለት በልጅ ባረከችው። ከዚያ ምን ሆነ መሰላችሁ? ስዕለቱን ለመፈጸም ያንን ብር ይሸከምና ወደዛች አገር ይገሰግሳል። ወዲያው ይደውልለታል። ለማን? ለዚያው ለታክሲ ነጂ ስልኩን ወስዶ ነበርና ከዚያ ምን ሆነ መሰላችሁ? እየሰማችሁ ነው? ሲደውልለት ስለት ተፈጸመልኝ ይለዋል። አዎ የተወደደች ማርያም እኮ ስለቴን ፈጸመችልኝ በልጅ ተባረኩኝ። ስለቴን ልፈጽም እንሆ መጣሁ ይላል። ያ ታክሲ ነጂ ሰውዬ የተሳለውን ነግሮት ነበረ። ይሄን ያህል ብር ተስያለው ለማርያም ይዤ እመጣለሁ ብሎ ነግሮት ነበር ያን ጊዜ ይሄ ሰው ክፉ ሀሳብ በልቡ ያስባል። ይሄንንማ ገንዘብ አይኔ እያየ ለማርያም አይሰጥ የሚልና ጓደኞቹን ይጠራል። ሰውየውን ይዝና ጥቂት ፈቀቅ እንዳለ እነዛ ሰዎችን ይጠብቁታል። ያስገባና እንደሚሸኘው እንደ ጓደኛ እንደ ወዳጅ እየተጫወተ ጥቂት ከሄዱ በኋላ ሰውየውን ያስወርዱታል፣ ገንዘቡን ይዘርፉታል፣ ቀነጣት ሰው ሰባብረው ይገሉታል። ማዳበሪያ ውስጥ ይከቱታል። በመኪናቸው ኮፈን ውስጥ ይወሽቁታል። ከዚያ እንዳች ቦታ ወስደው ለመቅበር እየበረሩና እየከነፉ ወደዚያ መቃብር ቦታ ይገሰግሳሉ። አበራራቸው ያላማረው አንድ የትራፊክ ፖሊስ ያስቆማቸዋል። እነሱም ሲደነባበሩ ሲያይ ደግሞም ጥሰውት ያልፋሉ። ይደዋወልና በሬዲዮ ይጠራሩና በሞተርም ተከትለው ያስቆሙታል። ከዛ ምን ሆነ መሰላችሁ? አስቆመውት፣ መንጃ ፈቃዱን ተቀብለውት ዞር ሲሉ የደም ነጠብጣብ መኪናው ላይ ያያሉ። በጣም ይደነግጡና ምንድን የሆነው እስኪ ክፈተው ይሉታል። ሰውየው በጣም ይርበተበታል። መያዛቸውን ያውቃሉ። ኮፈኑን ሊከፍት ሲል ከኮፈኑ ውስጥ አንድ ድምፅ ይሰማል። ምን የሚል ድምፅ? ቆይ አሁን አትክፈት ቅድስት ድንግል ማርያም የቆራረጣችሁትን ሰውነት እየጠገነችልኝ ነው እንዳትከፍት፣ ይለዋል። በጣም ይደነግጣል። ትንሽ ይቆይና ክፈት እንጂ ይሉታል። እነሱም ይደነግጣሉ። እንደገና ሊከፍት ሲል ቆይ አልጨረሰችም ይላቸዋል። በሦስተኛው ሲከፈት ያ ሰው የተቆራረጠው ሕያው ሆኖ በወላዲተ አምላክ አማላጅነት ተገጣጥሞ ሕይወት አግኝቶ ቆሞ ነበር ያለ ወገኖቼ። ይህ ለዚህች ለተወደደች ማርያም ብርቅ ነው ነው፣ ወገኖቼ። ልጇ እየታዘዘ ላደጋት እናት ይህ ትልቅ ነገር ነው። ዛሬ ዛሬ የሰማሁትን ልንገራጩ። አንድ ሰው ለምስክርነት ቆሞ መጣ። ሚስቲ አራት ጊዜ ሰርጀሪ ተደርጋለች ያለ እጢ ለአራተኛው ሰርጀሪ ሆስፒታል ስንገባ ሀያ ሺህ ብር አምጣሉኝ አለ። ሀያ ሺህ ብር መስጠት አያቅተኝም አለ እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት ይቺን ሚስቴን እባክሽ ከዚህ በላይ ሰርጀሪ አትሰራ፣ እባክሽን አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኩ አለ። ከዛ ሪፈራሉን አለ የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ እያወራው ባጃጅ ውስጥ ገባንና አለ። ወደ ኪዳነ ምሕረት ቤተ ክርስቲያን ሄድና አለ። በሸክም ነው ያለችው አለ። ልክ ኪዳነ ምሕረት ቤተ ክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመቻል። እግዚአብሔር ያሳያችሁ እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደ ገባ አይታወቅም። ሶስት ወር ሙሉ ስዕለቴን ለመፈጸም ታገስኩ አለ አሳየኋት አለ ይህች ሴት ልክ ኪዳነ ምህረት ግቢ እንደወሰድኳት እኔ ያየሁትና ማምነው አለ የተወደደች ማርያም ሰርጀሪ እንደ ሰራቻት እርግጠኛው ሆንኩኝ አለ ከሦስት ወር በኋላ ጤናማ ናት አለ ሀያ ሺህ ብሩን ለሆስፒታል መከፍለውን ይኸው አምጥቻለሁ ብሎ ዛሬ ነው። የው የተወደዳችሁ ኦርቶዶክሳውያን፣ ይህቺ ማርያም፣ ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ? ወገኖቼ ለቅዱስ ጳውሎስ የተሰጠው ጸጋ መጽሐፍ ነው። ለቅዱስ ጴጥሮስ የመንግሥተ ሰማያት መክፈቻ ቁልፎች ነው። ለቅዱስ ሚካኤል ምህረት ነው። ለቅዱስ ገብርኤል ብስራት ነው። ለዚች ለተወደደች ቅድስት ድንግል የተሰጠው ጸጋ እኮ የሰማይና የምድር ሀብት እኮ ነው። ጸጋን ሁሉ የተመ